አባቴ አንተ የፈለግከውን ምረጥልኝ ነው ያለው ማለት ነው። ከዛ በኋላ ልክ ስትገለጥ ደነገጠ። ያልጠበቀውን ነገር ነው ያገኘው። አታምርም ልጅቷ የታየችው ዓለም ላይ እንደሱ አይነት ውብ ሴት አይቶ የማያውቅ ያህል ውብ ሆና ታየችው ማለት ነው። አሰላም አሰላሙ አሌይኩም ወረሕመቱላሂ ወበረካቱህ። ክብሯትና ክብሯን አብኪና ዳዳ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናቸው ያላችሁበት ያላ ሰላም እና ጥበቃ ይለያችሁ። የተለያዩ ቪዲዮ ላይ ዛሬም እንግዲህ አብኪና ዳዳ ዩቲዩብ ቻናላችን ላይ አዲስ ቪዲዮ ይዘን መጥተናል። እኔም ዳዳም ምናልባት ዛሬ አጠር ያለ ቪዲዮ ነው ወደ እናንተ የምናደርሰው። ሁለት አይነት ፕሮግራሞችን ነው ይዘን የምንመጣው። ዳዳም የራሷን ፕሮግራም ይዛ መጥታለች። እዚሁ ቪዲዮ ላይ የምታቀርብላችሁ ይሆናል። እኔም የተወሰነ የምላችሁ ነገር ይኖራል ማለት ነው ዳዳ ይዘሽ የመጣሽው ነገር መቀደኛ፣ ሰላም ባያቸውና። አሰላሙ አሌይኩም ወረሕመቱላ ወበረካቱ እንዴት ናችሁ? የአብኪና ዳዳ ዩቲዩብ ቻናል ተከታታዮቻችን፣ ዛሬም ያው በአብኪና ዳዳ ፕሮግራም ተከስተን መተናል። ልቀጥል ወደ ፕሮግራም ይልገ። ያው ዛሬ ያው ብዙም ነገር አይደለም፣ አንድ ቂሳ ልነግራችሁ ነው። ስለ ትዳር ነው። ከትዳር ጋር የተገናኘ ነገር ነውና አንድ ሰው ነበረ በጣም ከድሀ ቤተሰብ የወጣ እና ወደ ገልፍ ካንትሪዎች ወደ ዱባይ ምናምን ሄዶ ለረጅም ዓመታት ወደ ሀ ዓመታት ስራ ላይ ይቆያል ማለት ነው። ከዛ በኋላ ሀብታም ይሆናል፣ ይሳካለታል። እስከዛ ድረስ ግን ትዳር አልያዘም ነበር። ከዛ ወደ አባቱ ወደ ግብጽ ማለት ነው፣ ግብፃዊ ነው፣ ደውሎ ትዳር ለትዳር የምትሆነኝን ሚስት ምረጥልኝ ይለዋል። ያችንም ሴት ስትመርጥልኝ እኔ ማየት አልፈልግም፣ ስመጣ የሰርጌ ቀን ነው የምደርሰው ይለዋል ማለት ነው። አባት ደግሞ ኢማም ነበሩ፣ ትልቅ አሊምም ነበሩ፣ በጣም የተከበሩና ምርጥ ሰው ነበሩና፣ ከትዳር ረሱል ስ ሰለም እንዳሉት ሚስት ስትመርጡ ለዲኗ፣ ለመልኳ፣ ለሀብቷና ለዘሯ ብላችሁ ምረጡ፣ ግን የተሻለው ለዲኗ ብላችሁ የምትመርጧትን ነው ብለዋልና አባትም ይህንን ያውቁ ስለነበረ ለዲኗ በዲኗ ብለው መረጡ ማለት ነው። ከዛ ልጅ መጣ። ልክ ሲመጣ ከኤርፖርት ያው ሰርጉ ነበረ፣ ኒካው ተደረገ፣ ወደ ሩም ሄዱ። ከዛ ያኔ ነው አባት፣ አባቴ አንተ የፈለግከውን ምረጥልኝ ነው ያለው ማለት ነው። ከዛ በኋላ ልክ ስትገለጥ ደነገጠ። ያልጠበቀውን ነገር ነው ያገኘው። አታምርም ልጅተዋ እና እንዴት አባቴ የሁላ ጊዜ ኢክሳይትድ ሆኜ ስትገለጥ ማለት ነው፣ ተሸፍናን የጠበቀችው እሱን አላቅም እና ስትከፈት የሚጠብቀው አይነት አላገኘም። በጣም ደነገጠ አባቴ። እንዴት ለእኔ እንደዚህ አይነት ነገር ያስብልኛል? ይሄ ሁላ አመት ለፍቼ ጥሬ ሀብታም ሆኜ እንደዚህ አይነት ሴት እንዴት ለእኔ ይገባኛል? ብሎ ፊቱን አዞሮ ይተኛል። ከዛ የሌሊቱ አንድ ሶስተኛ ላይ ተነስታ ተቀሰቅሰዋለች ሚስት ከዛ አንዴ ስቀሰቅሰው ዝም ይላል፣ ሁለተኛ ስቀሰቅሰው ዝም ይላል፣ ሶስተኛ ላይ ውሃ ትረጫዋለች። ከዛ ይነሳል። አውቃለሁ እንደደበርኩ መልኬ እንዳስጠላህ አውቃለሁ እኔ ደግሞ እኔ ደግሞ ያገባሁበት አላማ ለረሱል ስ ሰለም ላነሱት ሀዲስ ነው። ማለት የተባረከች ሴት ናት፣ አላህ የወደዳት ሴት ናት ያሉት ሌሊት ላይ ባሏ ቀስቅሶ ማለት ባልም ሚስትም ማለት ነው ላይ ተሀጁድ አብረው የሚሰግዱ አንድ ጊዜ ቀስቅሶ፣ ሁለት ጊዜ ቀስቅሶ፣ ሶስተኛ ላይ ውሃ ረጭተዋት እንትን የሚሉት ተነስተው ተሀጁድ የሚሰግዱት ናቸው። ሀዲሱን ለመተግበር ብቻ ነው ያገባሁት እንጂ እኔ አውቃለሁ መልክ የለኝም እና ማንም ሊያገባኝ እንደማይችል አውቃለሁ። እና ይህን ሀዲስ ብቻ ለመተግበር ነው ተባበረኝ ትሏለች። ከዚያ ይነሳሉ። ይሁን ብሎ ተነስቶ ተሀጁድ ይመራትና ይሰግዳሉ ማለት ነው። ለዲኒ ብለህ ቀጥልበት ነው። ለዲኒ ብለህ ቀጥልበት ነው ነው ያው ለአራት አይነት ነገር ለዲን የተሻለ ነው። ለአራት ነገር ሴት መምረጥ ይቻላል ተባለ። ነው አባት ነው እኮ የመረጠው ልጅ ያውቀው ነገር እሷም በቃ አባት የመረጣት ሚስት ናት። በቃ ይሄንን ሀዲስ ተግባራዊ ለማድረግ ብቻ ነው ያገባውት እንጂ በመልኬ ምክንያት ማንም የሚመርጠኝ ሴት አልነበርኩም። ስለዚህ በቃ ይሄንን ሀዲስ መተግበር ብቻ ነው እምፈልገው። አላማ ይሄ ነውና በቃ ያቺ ሴት ነው መሆን እምፈልገው የተመረጠችው የተባረከችው ለይል ተነስታ ከባሏ ጋር የምትሰግደዋን ሴት ነው መሆን እምፈልገው ብላ ነው። ተነስተው ሰገዱ፣ ተሐጁድ ጨረሱ። ልክ ሲያሰላምት ዞሮ ሲያያት የታየችው ዓለም ላይ እንደሱ አይነት ውብ ሴት ታይቶ አይቶ የማያውቅ ያህል ውብ ሆና ታየችው ማለት ነው። እና በጣም ከዛ በኋላ ፍቅራቸው አላህ ነው ፍቅር የሚሰጠው፣ ነው የዚህ ቂሳ እንትን ማለት ነው። ከዛ በጣም ደስ አለው፣ ከእሷ ጋር መኖር ጀመሩ። ልጆቻቸው፣ የልጅ ልጆቻቸው ደግሞ በቃ አሊም ነበሩ፣ ቁርአን የሀፈዙ ሀፊዞች ነበሩ። እና ምርጥ ቤተሰብ ገነቡ። ስቲል አሁን ላይ ያሉ ትላልቅ አሊሞች ከዛ ቤተሰብ የወጡ ናቸው ነው የሚባለው። እና ያው አላህ ነው ፍቅር የሚሰጠው ትዳር ውስጥ እኛ ስለተጠናናን ስላልተጠናናን የሚሆን ነገር አይደለም፣ የሚለውን ነው የሚያሳየን። እና አላህ የተሻለ ስለሆነም ስላወቀ ነው ዲን ያላትን መርጣችሁ፣ ከመልክም ከዘርም ከሀብትም ዲኗ የተሻለውን መርጣችሁ አግብ የተባለው። እና ያው ባልም በዛ መልኩ ታየችው፣ አላህም እሷን ውብ አድርጎ አሳየው፣ በመሀላቸው ፍቅርም ፈጠረ። ፍቅርም ራህማ የሚፈጥረው አላህ ነው፣ በመጠናናት በምንም አይደለም። ትዳር ከአላህ የሚሰጥ ነገር ነው እና ከዛ በኋላ በጣም አባትዮ ምን ያህል ብልህና ምርጥ ሰው እንደሆኑ የሚያሳይ ነው። ሴቷም በዲኗ ጠንካራ በመሆኗ ያን የምሰለ ቤተሰብ ሰጣትና እና ይህን ይመስላል የዛሬው ታሪክ። ስለዚህ ኢማን ይሄ ማለት መልከጥፉ የሆኑ ወንድም ይሁን ሴትንም ኑር አድርጎ ኑር አድርጎ ማለት ያ ኢማን ምክንያት ነው። ዲኗ ላይ ጠንካራ የሆኑ ሴት ፊቷ ላይም ኑር ወንድም ቢሆን ማለት ነው ምንድን ነው መልክ ብቻ እኮ አይደለም። የሆነ ደስ የሚል ነገር አለው የሚባል ሰው አለ አይደል? በዛ ብቻ አላህ ብርሃን መልክ ማለት በቃ ያህን ሰው እንዲወደድ አድርጎ ፍቅር ያንክስብሃል። አንድን ሰው እኮ በጣም የምትወደው ከሆነ የመልኩ መጥፎነት ምን አይታይም። በቃ ልብህን ጭፍን አድርገህ ነው የምትወደው ያን ሰው። አዎ በጣም እንደው የመልኩ መጥፎነት ምንነት የሚታየ አህላቁ መጥፎ ከሆነ መጥፎ ማንነት ካለው ነው እና ይህን ነገር ደግሞ የሚያላብሰው አላህ ነው። አላህ ያላብሰን ማለት ነው። ለዚህ ይመስለኛል ማለት በዲን በኩል አሪፍ ካልተከሆነ ያው ገንዘብን ቢኖር አንድ ባልና ሚስት፣ መልክም ቢኖር፣ ገንዘብን ቢኖር፣ ዘርም ቢሆን ዲን ወይንም ኢማን ላይ የተዳከመ ኢማን ከሆነ እርግጠኛ ነኝ ያ ትዳር በጣም ምስቅልቅሉ የወጣ ላይፍ ሊፈጥር ይችላል ብዬ አስባለሁ። እና መልክም ሁሉም ነገር የሚጠፋ ነገር ነው፣ ጠፊ ነው። ሀብትም ሊጠፋ ይችላል፣ መልክም ሊጠፋ ይችላል። ዘርም አባትህ ኦር የሆነ ዘር ዲንም ኮ ስቲቃማ ከሌለ አንዳንድ አስቸጋሪ ነው። ግን በጣም ጠንካራ ኮንክ ምሁር እዛ ላይ ብቻ የምታየው የዛሪ ነው። የነገውን አላህ ነው የሚያውቀው። ግን እንግዲህ አላህ የመረጠልን በዲኑ የተሻለ መርጣችሁ አግቡ የተባለው ያው እንግዲህ እውነተኛ ታሪክ ነው። እውነተኛ ታሪክ ነው። እውነተኛ ታሪክ ነው። ያው ልጆቻቸው ስቲል የልጅ ልጆቻቸው አሉ ይባላል። ስኮላር ናቸው፣ በጣም የሙስሊም ሊቆች ናቸው፣ ሀፊዞች ናቸው። እና በተለያዩ ዓለም ላይ በጣም ታዋቂ ስኮላር የሆኑላቸው ቤተሰብ ናቸው ይባላል ና አሁን ላይ የልጅ ልጆቻቸው ነው ያሉት። ነው ግብጽ ሀገር ዜጋ የነበሩ ሰዎች ናቸው። እንደ ተመልካች ግን እርስዎ ቢሆንም ምን ያደርጋሉ ብለን የምንጠይቃቸው ደስ ይለኛል። ማለት አሁን ወላጅ አባቱ መርጦለት ነው። ከዛ በኋላ መልኳን ሲመለከተው መልከጥፉ ሆኖ ተመለከታት። ግን ዲኗ ላይ ስለ ዲኗ ምናምን እኮ እዚጋ አያውቅም ልጁ አባት ነው የመረጠለት። ቢያውቅ ራሱ ባህሪዋን አያውቅም ምናምን። ግን የጠበቀው ያው ማንኛውም ሰው እስፔሻሊ ወንድ በእይታ ነው። ዲኔ ላይ ጠንካራ ነኝ አትልም ትልም ይባላል። እንዴ አላለችውም። የመጀመሪያው ቀን ሌሊት ላይ ነው ጀርባውን ሰጥቷትን ይተኛው ከዛ እሷ ግን በአንድ ሶስተኛ ላይል ላይ በዛ ሰዓት አለ ላይል የሚወደደው ከባበረኝ ምናምን ብለው ቀሰቀሰችው። ላይል እንስገድ እኔ ለመልኬ መልኬ እንደደበረ አውቃለሁ። ንደ በ ተነግረው ኮ ተግባርበራሱማ ሲጀመር አላህም ስላገራለት ነው። ተነስ እንስገድ ስትለው እሺ ብሎ መስገዱ፣ ተነስቶ ላይሉን እየመራት ኢማም ሆኗት መስገዱ ራሱ አላህም ያን ትዳር ስለፈለገው ስለፈቀደው ነው ይሆነ። እሺ ሀላል ጥንዶች እንግዲህ ዳዳ ሁሌም በየፕሮግራሞቻችን ከባለ ትዳሮች ጋር የተያያዘ ታሪኮችን የምታቀርብላችሁ ይሆናል። እኔም ኢንሻላህ ወደፊት እንደዚሁ ይህ የሀላል ጥንድ ፕሮግራም ላይ ራሱን የቻለ ፕሮግራም የምናመጣ ይሆናል። በተለይ ከፊት ለፊታችን አላህ ረመዳን ከሚጾሙ ባሮቹ አላህ ያድርገንን እና እዛ ሰዓት ላይ አፍጥር ሰዓት ላይ ወይም ከተራዊ ሰራትን በኋላ የምንለቃቸው በጣም አዝናኝ እና አስተማሪ ፕሮግራሞችን ከወዲሁ እየተዘጋጀንበት እና የሚያስፈልጉ ግብአቶችን እያሟላን ስለሆነ በሳምንት አንድ ሁለቴ ግን ወደ እናንተ እጥር ምጥን ያሉ ፕሮግራሞችን ለማዳረሻ በሚል ወደ እናንተ የምናደርስ ይሆናል ማለት ነው። በነገራችን ላይ በዚሁ አጋጣሚ ቦት ብታደርጉን ደስ ይለናል። ኢትዮጵያን ሙስሊም አዋርድ ላይ ምርጥ ዩበር በሚለው ዘርፍ አዎ፣ ምርጥ ዩበር በሚለው ዘርፍ ተመርጠናል ማለት ነው። በነገራችን ላይ ያው እንደው ለሚያዘጋጀው አካል ወቀሳ ነው፣ ስሞታ አቅርበን ነበረ እና ሶስት ትልልቅ ቻናሎች ነው ያሉን፦ አብኪ ኢንተርቴይንመንት ዛ አብኪ ሚዲያ እና አብኪ ናዳዳ። ሶስቱም ከመቶ ሰላሳ ሺህ በላይ ሰብስክራይብ ያላቸው ናቸው፣ እና ያው ሁሉም ቤተሰቦቻችን ናቸው። በጥቅሉ ወደ 500 ሺህ ይጠጋል ማለት ነው። 500 ሺህ ቤተሰብ እያስተዳደረ ነው በእርግጥ ለእነሱ የሚሆን ፕሮግራም ይመጥናል ብለን የምናስባቸው ትል አሪፍ ፕሮግራም እስከምናዘጋጅ ድረስ እስካሁን ባለው ጥሩ ነው ብለን እናስባለን። ወደፊት ግን በጣም ብዙ ያሰብናቸው ቆንጆ ቆንጆ ፕሮግራሞች አሉ። አላህ ከአለ በተለይ ረመዳን ላይ በጣም ሰርፕራይዝ የምናደርጋቸው ይሆናል ያስባለሁ። ለማንኛውም ግን አሁን አቢኪና ዳዳ እስከ ዛሬ ባሳለፍ ናቸው። በተለይ ወደ እስልምና ፕሮግራም ጋር በተያያዘ በጣም ብዙ ሀይቃ ደስ የሚሉ ስኬቶች ነበሩ። ቢያስባለው ላለፉት ሶስት ዓመታት በርካታ ወደ እስልምና የተመለሱ እህት ወንድሞችን አቅርበናል። በማቅረባችንም ደስታ ይሰማናል። ከተመልካቾች ጋር አገናኝተናቸዋል። የነበረባቸውን ችግሮች ተመልካቾች እንዲፈቱ አድርጓል። በተለይ ፋይናንሻሌ ላይ ባለፍም ከዚህ ቀደም በነበሩ ፕሮግራም ተናግረነዋል ከሚሊዮን ብር በላይ የሚጠጋ ነው። ሰፖርት የተደረጉት ማለት ነው እነዚህ እህት ወንድሞች። እንሻላ ወደፊትም ይህ ፕሮግራም የሚቀጥል ይሆናል። ቲንክ ፕሮግራሙም ይሄ ኢትዮጵያን ሙስሊም አዋርድም ለማህበረሰቡ ጥሩ አገልግሎት ከሰጡ ተቋማቶች ተብሎ ከቲክቶክም ተጽዕኖ ፈጣሪ ከሆኑ ግለሰቦችም በሚለው እዛ ጥሩ ስራ የሰሩ ሰዎችን እውቅና ከመስጠት አኳያ ነው ፕሮግራሙ የተዘጋጀው። እና እኛም እዚህ ፕሮግራም ላይ ዚህ ውድድር ላይ ስለተከታተልን ለአዘጋጁ ማመስገን እንፈልጋለን፣ ሽክርን ለማለት እንወዳለን። ለማንኛውም ተመልካቻችን ቮት አድርጉን ደግሞ አመራረጡ እንዳይጠፋቸው ስክሪን ላይ እንትን በላቸው እና ኢትዮጵያን ሙስሊም አዋርድ ብለው ስክሪኑ ላይ ኢትዮጵያን ሙስሊም አዋርድ የሚል ተመልከቱ። እዛ ላይ ከገባችሁ በኋላ ሊንኩ ላይ ሲገባ ሊንክ ወይም አቢኪ ኢንተርቴንመንት ወይም አቢኪ እናዳዳ ወይም አብኪ ሚዲያ ሁሉም ላይ ሊንክ አስቀምጠናል። ዞሮ ዞሮ ጎግል ላይ ኢትዮጵያን ሙስሊም አዋርድ ብላችሁ ጎግል ላይ ሰርች ስታደርጉ ይመጣላቸዋል። ከዛ እሱን ከተጫናችሁ በኋላ ብዙ ዘርፎች ይመጣላቸዋል፣ የተለያዩ በጋዜጠኛ ዘርፍ በወንድና በሴት ከዛ እያለ እያለ እታች ስትወርዱ፣ ወደ ታች ስትወርዱ ስክሎሪ ያደርጋችሁ ወደ ታች ስትወርዱ የአመቱ ምርጥ ዩቱበር የሚል ታገኛላችሁ። እሱን ስትከፍቱት ብዙ ዩቱብ ቻናሎችን ታገኛላችሁ። ከዛ መካከል አብኪና ዳዳ የሚል አለ። እዛ ገብታችሁ ቦት አድርጉን። እስካሁን የመጀመሪያ ቅስቀሳችን ዛሬ ነው ያደረግን። ያለን ቅስቀሳ እያደረጉ ነው፣ ሌሎች ቅስቀሳ እያደረጉ ነው። ስለዚህ እኛም ቅስቀሳ ማድረጋችን እንጀምረናል። እዛ እየገባችሁ ቦት አድርጉ። እንሻላ እናሸንፋለን፣ ተስፋ አድርጋለሁ። በድል እንወጠዋለን ብዬ ተስፋ አድርጋለሁ። በቅርብ ነው በጣም ጥቂት ቀናት ነው የቀሩትና በድል እንወጠዋለን ብዬ አስባለሁ። በቀጣይ ኢንሻላህ በሌሎች ፕሮግራሞች ዳዳ ዛሬ ካቀረበችው ታሪጋር ታሪክ ጋር ተመሳሳይነት መሳጭነት እና አስተማሪነቱ ሰፋ ያለ ፕሮግራም በድጋሚ ታቀርብላችኋለች ብዬ አስባለሁ እና በእርግጠኝነት መማማሪያ ነው የሚሆነው። አሁን የተነሳው ታሪክ አንደኛ እውነተኛ ታሪክ መሆኑ ሁለተኛ ደግሞ አጋጣሚዎቹ በራሳቸው በጣም ትልቅ ትምህርት ነው የሚሰጡትና ቢያንስ አንድና ሁለት ሰዓት ከሚወስዱ ትምህርቶች፣ ስልጠናዎች ልክ እንደዚህ አይነት አጫጭር ታሪኮች፣ እውነተኛ ታሪኮች ለሰዎች ሲዳረሱ፣ ለሰዎች ሼር ሲደረጉ እውነተኛ ታሪክ በመሆናቸው ብቻ በጣም ትልቅ ትምህርት ነው የሚሰጡትና በእርግጠኝነት ትማሩበታላችሁ ብዬ አስባለሁ እንማርበታለን ብዬ አስባለሁ። እና በተለይ ባለትዳሮች ሀላል ጥንዶች ከኛ ጋር ቆይታ አድርጉ። በጣም የሚጠቅሙ ቤታችንን እንደዚህ አድርጎ ሊያቆምን እንደዚህ ድንጋይ ምንድነው የሚባለው ኮንክሪት ድንጋይ ሆኖ ሊያቆየን የሚችል ታሪኮችን እናመጣለን። በእርግጥ ትዳርም ሆነ ምንም ላይፍ በታሪክ አይቀውም አይዘልቅም፣ ግን መማማሪያ ከሆነ ለካ እንዲህ ነው እንዴ ብለን የምናስበው ታሪክ ከተፈጠረ በእርግጠኝነት ሰበብ ይሆናሉ ያስባለሁ እነዛ ታሪኮች እነዛ ሀሳቦች ሼር ስንደር አድርግ ማለት ነው። እንሻላ በፊት ትዝ ይላችሁ ከሆነ ከሁለት ዓመታት በፊት ከዳዳ ጋር ጌም ምናምን ንጮት ነበር፣ እንሻላ ፕሮግራሙ ላይ ማለት ነው። እሱንም ቅድም እንዳልናችሁ ማቴሪያሎች ምናምን የምናሟላቸው ነገሮች ስላሉ እሱን እስከምናስተካክል እንሻላ ትታገሱናላችሁ። ነገር ግን እንደዚህ አይነት ፕሮግራሞች ቢያንስ በሳምንት ሁለት የምናቀርብ ይሆናል ማለት ነው። ይሄን ይመስላል። ምትያቸው ነገር ካለ ያው አብራችሁን ስለነበራችሁ እስከዚህ ሰዓትም ድረስ አብራችሁ ስለተከታተላችሁን እናመሰግናለን። ቦት ማድረግም አትርሱ። ያው ኔክስት በሚቀጥለው ደግሞ በተሻለ በተሻለ በሌላ ታሪክ ደግሞ ተመልሰን እንመጣለን ማለት ነው። ሰላም ሰላም አለይኩም ወራህመቱላሂ ወበረካቱ።